ላማኝ ሴቶች ሕያው አርአያ በሕይወቱ የአላህን ፍኖት መከተል ለሚፈልግ ሁሉ ግልጽ ምልክት አድርጎ እንዳቀረባት ተመልከቺ። አላህ ዘንድ ቤት እንዲገነባላት መሻቷና ከምድራዊ ፍላጎቶች አረቃ ማለሟ ብልህነቷን ይጠቁማል። ራሷን ከካሃዲውና ከጨቋኙ ፊርዓውን ነፃ አደረገች። በቤተ መንግሥት በባሮችና ባለሟሎች ተከባ መኖርን ተጸየፈች። ከዚህ ይልቅ ምኞቷ የዓለማት ጌታ ሁሉን ቻይ የተባረከውና የበላይ የሆነው አላህ ዘንድ የተሻለ ውበቱ ያማረና ቆይታው ዘላቂ የሆነ ቤትን ማግኘት ነበር። ዝንባሌዋና ትክክለኛ እምነቷ የእውነትን ቃል እንድትናገር ረዳት፣ ከጨቋኙ ባሏም አቃረኗት። በዚህ ምክንያት በአላህ መንገድ ቅጣትን ተቀበለች። በስተመጨረሻም አላህ ምንደዋን ከፈላት፣ እርሱ ዘንድ ውብ እልፍኝን ገነባላት። አላሁ ስብሓነ ወተዓላ እስከ ለተትንሣኤ የሚቆይ ምሳሌ አደረጋት። በተከበረው መጽሐፉ መወደስን አተረፈች። መልካም መግባሯ በማይደበዝዝ ቀለም ተከተበ። በአንጻሩ መንገድ የሳተው ባሏ ዘለዓለማዊ ውግዘት እጣው ሆነ። በማዕበል መካከል እንኳን ብትሆኝ ተስፋ ትኩረጭን። ከችግር ጋር በርግጥ ምቾት አለ። ኢለ አላህ ስብሓንሁ ወተዓላ እነ ማዐልዑስሪ ዩስራ። ውድ እህቴ፣ በርግጥ ከሁሉም ችግር በኋላ ምቾት ይመጣል። ማንኛውንም ምሽት ለንጋት ቦታ ይለቃል። የጭንቀት ደመና መገፈፉ አይቀርም። የመከራ ጥልመት በአላህ ፍቃድ ይወገዳል። ምንዳ እንደምታገኝም አትዘንጊ። ልጆችሽን በወጉ ካሳደግሽ ለኢስላም ትልቅ ድጋፍ ይሆናሉ። ላንቺም በስጁድ ውስጥና በሌሊት የመጨረሻ ክፍል ዱዓ ያደርጋሉ። ሩህሩህና አዛኝናት መሆነስ ራሱ ትልቅ ጸጋ ነው። የነቢዩ መሐመድ ሰለዋቱ ረቢ ወሰላሙሁ ዓለይህ እናት ለዓለም ትልቅ ሰውና የተከበረ መልእክተኛ ማበርከቷን ማስታወስ ላንቺ ክብርና ሞገስ ሊሆን ይገባል። ኢስላምን ለሌሎች ሴቶች በመልካም ቃልና በጥሩ ግሳጼ አስተምሪ። ወደ ኢስላም ተጣሪ መሆን የምትችይበት አቅም አለሽ። ሌሎችን በመልካም ስነ ምግባር መምራትና አርአያ መሆን ትችያለሽ። አንዲት ሴት በጥሩ ባህሪዋና በመልካም ስነ ምግባሯ ብቻ በበርካታ ኹጥቦዎችና ሃይማኖታዊ አስተምህሮቶች ማምጣት ከሚቻለው በላይ ለውጥ የማምጣት አቅም አላት። አንዲት ሴት በአንድ አካባቢ ኑሮ በመጀመሯ ብቻ ሰዎች ስለ እርሷ ሃይማኖተኝነት ጨዋነት ወይም ሓያ ሂጃብ አጠባበቅ፣ ጥሩ ጠባይ፣ ለጎረቤት ስለምታሳየው መልካም ባህሪ እንዲሁም ለባልዋ ስላላት ታዛዥነት በመወራቱ ለሌሎች መልካም አርአያ ስትሆን በተደጋጋሚ ተስተውሏል። በቅርቡ አበቦች ያብባሉ፣ ሐዘን ይወገዳል፣ ደስታም ይሰፍናል። እስኪ ዓለምን በጠቅላላ አስበው ሆስፒታሎች ለዓመታት በደዌ ዳኛ በአልጋ ቆራኛ በተያዙ ሕሙማን ተሞልቷል። በየእስር ቤቱ ሕይወትና ደስታ የጨለመባቸው ታራሚዎች ታጉረዋል። ሆስፒታሎችና የእምሮ ሕሙማን ማገገሚያዎች አንጎላቸው የዞረ አያሌ ሰዎች መኖሪያ ሆነዋል። ባረጁ ድንኳኖች፣ ባዘመሙ ጎጆዎች በረሃብ እየተጠበሱ የሚኖሩ ሰዎች የሉምን? በአንድ አደጋ ልጆቻቸውን በሙሉ ያጡ ወላጆችስ አላጋጠሙሽም የአይን ብርሃናቸውን የተቀሙ የመስማት ብቃታቸው ያጡ እጅ ግራቸው በአደጋ የጎደለ በእምሮ ህመም የሚሰቃዩ ወይም እንደ ነቀርሳ ሰረጣን ወይም ካንሰር ባሉ የማይድኑ በሽታዎች የሚማቅቁ ሴቶችስ ስንት ናቸው? አንቺ ግን ጤነኛ አካል ይዘሽ የተረጋጋ ሕይወት እየገፋሽ ነው። ስለዚህ አልሐምዱሊላህ በማለት ከጉድለት የጠራውንና አዛኙን አላህን አመስጊ። ሳተላይት ቴሌቪዥን ፊት ለፊት ለሰዓታት ተጎልተሽ የኋላ ኋላ ልብ የሚያደርጉ ድብርትን የሚያመጡና አካልን የሚያደክሙ መጥፎ ፕሮግራሞችን በመከታተል አላህን አታስከፊ። ይልቁንም ሃይማኖታዊ ትምህርትና ውይይቶችን፣ ስለ ሕክምና የተሠሩ ፕሮግራሞችን፣ አለዚያም ሙስሊሞችንና ሌሎችንም ሰዎች የሚመለከቱ ዜናዎችን መርጠሽ ይ ጸያፍ ፕሮግራሞችን ፈጽሞ አትከታተይ። በተለይ ጨዋነትን፣ ሓያእን እና ሃይማኖተኝነትን ከውስጥሽ እንዲያጠፉ የተቀረጹ እንዲሁም ልቅነትን እንዲያስፋፉ የተወጠኑ ዝቃጭ ፕሮግራሞችን ፈጽሞ ራቅያቸው። በእስልምና የምትኖር አማኝና በኩፍር ውስጥ ያለች ሴትን ተጨባጭ ሁኔታ እንኳን ብትገመገሚ ደስታሽ ወደ ሙስሊሟ ሴት መጽዋችና ጧሚ ናት። የሌሊት ስግደት ወይም ቅያምለይል የምትፈጽም ለባሏ ታዛዥ ለጌታዋን ደግሞ ፈሪ፣ በተጨማሪም ለጎረቤት አዛኝ ለልጆቿም ሩህሩህ ናት። ስለሆነም ለምታፍሰው የበዛ አጅር፣ ለምታገኘው የአእምሮ ሰላምና፣ ለምታታጥመው የልብ እርጋታ እንኳን ደስ ያለሽ ልትባል ይገባል። በአንፃሩ ተገላልጣ የምትንቀሳቀሰው ሙስሊም ያልሆነች ሴት መሐይምና እርባ ነቢስ የፋሽን ሞዴል ርካሽና ዋጋ የሌላት ፍጡር ናት። ክብርም ሆነ የአላህ ፍራቻ የላትም። እሷን ከራስሽ ጋር አነጻጽሪያት። አንቺ ደስተኛና ከእሷ የተሻልሽ መሆንሽን ታረጋግጫለሽ። ሀያሉ አላህ የተመሰገነ ይሁን እናንተም የበላዮች ስትሆኑ ምእምን እንደሆናችሁ